ሰላም እንዴት አላችሁ ወዳጆቼ እንዴት ከረማችኋል እንዴት ሰንበታችሁልኛል እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ ዛሬም በአዲስ በአዲስ የምግብ ስራ ዛሬ ደግሞ በጣም የምጥም አዋዜ እንሰራለን የእውነት ነው የምላችሁ ሌላ ቦታ ቀምሳችሁት የማታውቁት አይነት አዋዜ ነው የምንሰራው እንዲሁም ደግሞ እግረ መንገዳችንን ለበዓላችን ድልህን እናዘጋጃለን ስለዚህ እንዴት ነው የምናዘጋጀው የሚለውን አብረን እናያለን አብራችሁ ሁነው ዛሬ ለማዘጋጀው አዋዜ የሚያስፈልገኝ ግብአት ምን እንደመሰላችሁ፣ እዚህ ጋር ሎሚ አዘጋጅቻለሁ። ዝንጅብል፣ ነጭ ሽንኩርት፣ ቀይ ወይን ያዘጋጅት ወይ እዚህ ጋር አለ። ጨው፣ ዘይትና በርበሬ አዘጋጅቻለሁ። ለድልሁ መስሪያ ምንም የሚያስፈልግ ነገር የለም። በርበሬ ጨውና ውሃ ነው የሚያስፈልገን ማለት ነው። አያችሁ እዚች ጋር እንዴት በርበሬ ብዬ እንደጻፍኩኝ ያምራል የሚታያችሁት እንትን ምግብ ብቻ አይደለም። የማበስለው እንትን እደ ጥበብ ነው እንደሚባለው እጅ ስራ ደስ የምሰራለው ለማንኛውም፣ የውላችሁ እዚህ ጋር ጨው የሚለውን እንደዚህ ትልልቅ ነገር ሆነብኝ። የትኛው እስቲ ያምራል? በእንደዚህ አይነት በሲሊቨር ላድርገው ወይስ በጥቁር ይሁንና እናንተ ነገሩ የሚያምረውን የሚያምረውና ሲሊቨሩ ያምራል የምትሉኝ ከሆነ ሲሊቨሩ እዚህ ጋር ጽፋለሁ ማለት ነው። ይህን ጥቁሩን አንስቼ አይ ጥቁሩ ነው አሪፍ አነሳ ነስ እስኪበል የምትሉ ከሆነ ደግሞ ሁሉንም በጥቁር አረገዋለሁ። እኔ ግን ይሄኛው ሲሊቨሩ ሞር ደስ ብሎኛል ከጥቁሩ ይልቅ ለማለት ፈልጌ ነው። ኪችንም ደግሞ የሆነ ግሬ ነገር ስለሆነ ሞር አብሮ ይሄዳል ብዬ አስባለሁኝ። ለማንኛውም ስራችን ስንጀምር የምንመስላችሁ የምናደርገው ይሄ እኔ ቤት ተቀምሶ እልል የተባለለትን አዋዜ መስራት ስንጀምር፣ ሎሚያችን እንደዚህ በስስ በስሱ እንከትፋለን። ከዛ በኋላ እዚህ ጋር እሳት እንለኩሳለን። ጣድ ነው መጥመሻ ላይ እንደዚህ እንደምታዩት እናደርገውና እናበስለዋለን። ታያችዋል እንደዚህ ጥብስ እናደርገዋለን። ይሄ ጭስ ጭስ የሚለው አይነት ቃና እንዲኖረው ነው። ከዛ ይታያችዋል። በእንደዚህ አይነት ሁኔታ ሲሆን እዚህ ውስጥ እንጨምረዋለን። በእንደዚህ አይነት መልኩ ጠበስን ሎሚያችንን። ትልቅ የጣዕም ለውጥ የሚያመጣው የሎሚው መጠበስ ነው። ከዛ እዛ ይታያችዋል እንደዚህ ሁለት ሚጥጥ ዝንጅብል ከዛ አንድ አራት አምስት ነጭ ሽንኩርት አረጋለሁ። እቂት ጨው አደርጋለሁ፣ ምክንያቱም በኋላ ላይ ቀምሰን መጨመር እንችላለን። ከዛ በኋላ ዜት አርጋለሁ አብሮ እንዲያፋጨው ማለት ነው። እንከድናለን፣ በደንብ አርጋ እንፈጫለን። ይታያሻል በእንደዚህ አይነት መልኩ ፈጭቶታል። ከዛ ምን እናረጋለን መሰላችሁ? እንለኩስና ምን ፈልገውን ወይን እዚህ ጋር እናደርጋለን። ለማፍላት አይደለም ለማሞቂያ ክል ለምደው ይሄን የምናሞቀው እንደሱሙ ወይኑ በሞቀ ቁጥር ማለት ነው። በርበሬ ብዙ አንፈጅም። የማድለድ ጸባይ አለው ማለት ነው። ያን ያህል እንደተልባ በጣም ባይለደልድም ግን ሊጥም ቢሆን በሞቀ ሲቦካና በቀዝቀዛው ሲቦካ እኩል አይነት መለደልድ አይኖረው ማለት ነው። አብሲት ሲጣል እንግዲህ ብዙ እንጀራ የምናወጣው ስለዚህ በርበሬያችንን ብዙ እንዳንጠቀም ማለት ነው። እንዲለደልድልን ወይኑን መጀመሪያ እንትንለዋለን እንደ ማፍላት እናደርገውና ከዛ በኋላ ነው በርበሬያችንን ጨምረን እንጠቀመው። እዚህ ጋር ደግሞ ያዘጋጀውን ውህድ በኋላ ላይ እንጨምረዋለን። ከዛ እሳታችን እናጠፋለን። በነገራችን ላይ እኔ እዚህ ጋር ወይን ተጠቀምኩትን ማለት ነው። ወይን መጠቀም ወይም ደግሞ አልኮል መጠቀም የማትፈልጉ ከሆነ ውሃ አፍልታችሁ ማድረግ ትችላላችሁ። በሻይ ከዚህ በፊት የሰራሁት አለ ጤና አዳም ምናምን ጨምሬ፣ እሱንም መጠቀም ትችላላችሁ። ግድ አይደለም። ወይኑ ላችሁ ፈልጌ ነው። ከፈለጋችሁ ደግሞ ወይኑ በረጅም ሰዓት አንተክትካችሁ የአልኮል እንትኑን ማውጣት ትችላላችሁ። ይዘቱን ማውጣት ትችላላችሁ። እያየን በምንፈልገው ያክል ይዘት እንዲህ ይሆንልን ማለት ነው። በርበሬ እየጨመረን ነው ማሰለው ምንም የምናበስለው ነገር የለም። እንደነገርኳችሁ ወይኑን የምናሞቀው በርበሬው እንዲህ ለደልድልን ነው እዛ ቅድም የሰራነውን ውህድ እንትንለዋለን እንጨምረዋለን። ስትቀምሱት ራሱ ይሄ ጨውን ለመቅመስ ራሱ ስትቀምሱት እንዴት እንደሚጣፍጥ ልነግራችሁ አልችልም። አሁን የሎሚ ቆዳ ገብቶ የሁሉ ዝንጅብልና ነጭ ሽንኩርት ገብቶ ምናምን አይነት ነገር ልትሉ ትችላላችሁ። ግን እየሰራችሁ ይህንን አይታችሁ የምትሰሩ ሰዎች አውቃለሁ፣ ብዙ ልጆች እንደምትሰሩ ፎቶ ስለምትልኩልኝ ማለት ነው፣ ወይም ደግሞ ስለምትደርጉ ወይም፣ ለዛ ነው አውቃለሁ። ምላችሁ አሁንም የምትሰሩ ልጆች ቅመሱት። ይሄን የሰራነው ውህድ ማለት ነው። እንዴት እንደ እንደስ የሚል ቃና እንዳለው ተንተከተከ እንደ መሰታችንን። ለማንኛውም ፈቅቅ እናደርገውና እንዲበስል የምንፈልገው ነገር ስለሌለ ወደ ጎን አድርገን ስራችንን እንቀጥላለን። ትንሽ አሁንም በርበሬ ያስፈልገዋል። እንደዚህ አንድ ማንኪያ ነገር። እንደ እናንተ ፍላጎት ነው። እንዴት ነው እናንተ እንዲሆን የምትፈልጉት? አዋዜያችሁ ቆጭ እንዲል ነገር ነው? ፍስስ እንዲል ነገር ነው? እኔ በጣም ድርቅ እንዲል አልፈልግም፣ ግን ደግሞ በጣም ጮሮሬ እንዲሆን አልፈልግም። አሳያችኋለሁ እኔ የምፈልገው ምን አይነት ይዘት ሲኖረው እንደሆነ። ጨውን ቀምስና ካነሳው እንጨምራለን። አዎ ትንሽ ነገር ብዙ አይደለም። የሆነ ማባያ አይደለም፣ ወጥ ስላልሆነ ጨው ሞቅ ማለት አለበት። ሁል ጊዜ እንደዚህ የሚያክል ነገር እንጨምራለን። ምክንያቱም ማባያ ነገር ከሌላው ሌላ ግብአት ተጠቅሶ የሚበላ ነገር ስለሆነ ለሚመጣው ግብአትም በተሻለ መጠን ጣዕም የሚሰጠው ማባያ ነው። ለዛ በደንብ ቅመም ማርገን ቆንጆ አድርገን መስራት ይኖርብናል። የእኔ በቂ ኮረሪማ ምናምን ስላለ ነው እንጂ እናንተ ያንሰዋል ብላችሁ የምትሉትን ነገር ሁሉ ትችላላችሁ። አዋዜያችሁ ላይ ማለት ነው። ድል ግን ሲሰራ አስፈላጊ አይደለም። አዋዜ ነው ማለት ነው። ከዛ ምን እናደርጋለን መሰላችሁ፣ በዚህ ተጠናቀቀ አዋዜያችን። ትንሽ የዘይት አርግበታለሁ፣ ከታችም የወይራ ዘይት በጣም ደስ የሚል በአዋዜ ምናምን እንጂ አስፈላጊ ሆኖ አይደለም። ከዛ በኋላ በእንትን ጨምሮ መስለ በትልቅ ጭልፋ ልጨምር እንደዚህ በጭልፋችን መጨመር ወደ አዘጋጀነው እቃ መጨመር። በደንብ በቃ ጽድት አድርገን በእጃችን ሳነነካው ምናምን ሆመ ያለበት እቃው ቀቅለን። ምክንያቱም ምንም ፍርጅ ውስጥን ቢቀመጥም በተቻለ መጠን ምንም አይነት ባክቴሪያ ባጠገቡ እንዳያልፍ ጽዳቱ መጠበቅ አለበት። በነገራችን ላይ ወይን አዋዜ ብቻ ለም የሚሰራበት ኢትዮጵያ ያው በአረቄም በጠጅም በተገኘው ይሰራል። ግን በርበሬም ሲደለስ በጠጅ በደረቀ ጠጅ ማለት ነው። የደረቀ ጠጅ የደረቀ ጠጅ ማለት ምንድነው? መሰላችሁ ተሰርቶ ቆየት ያለ ማለት ነው። ማር ካልተላሰ የማይጠጣ አይነት ነገር እንደሱ፣ ወይም ደግሞ በቅራሬ በርበሬ ይደለሳል። እኔ ያገኝ ውት ግምት አይደለም፣ የነበረ ነገር ነው። እኔ ያደረኩት ምንድን ነው መሰላችሁ? ቆንጆ ጣዕምን ይሰጠው እንዶ ሎሚውን መጥበሴ እሱ ደግሞ በቃ ትልቅ ለውጥ ያመጣው። ትልቅ ለውጥ፣ ትንሽ አይደለም፣ ትልቅ። እንደዚህ እናደርገውና እዛ ምን እናደርጋለን መሰላችሁ? ዘይት እናደርግበታለን። አሁን እንደዚህ አድርገን ቀስ እንዲ እናደርገውና ከዛ በኋላ ወደ ፍርድ ውስጥ እንከተዋለን ማለት ነው። እቃችንን እናንሳሳለን። አሁን ደግሞ ድልሃችንን እንሰራለን። ስለዚህ ውሃችንን እንጥዳለን። እንደዚህ ነገር ይበቃናል፣ እያየን እንጨምራለን። ከዛ እዚህ ጋር ከጎን ያለውንም ውሃ እናሞቃለን። አሁን ውሃችን ፈላ። ምናረጋል መስራችሁ፣ በርበሬያችን እንጨምርና ብዙ በርበሬ የሚያስፈልገን ከዛ እናገነፋለን። ሳቱ ቀንሶ አንዴ የድልህ ጥቅሙ ምንድ መሰላችሁ በርበሬያችን በረጅም ጊዜ ማለት ነው። እንግዲህ ቤተሰብ ሲያዘጋጁ አንዴ በርበሬ ርካሽ በሚሆን ሰዓት ፈረሱላ ተገዝቶ ምናምን ለሚዘጋጀው የዛን ጊዜ ይነጣል አይደለ? ሲፈጭ ለረጅም ጊዜ ሲቀመጥ ማለት ነው በርበሬ የመንጣት ጸባ ያለው። ለዛ እንግዲህ ምን ያደርጋሉ መሰላችሁ? እንደዚህ ድል ሰርቶ ከተቀመጠ በጣም ለረጅም ጊዜ ያለ ፍሪጅ፣ ለስድስት ወር፣ ለሶስት ወር፣ ለረጅም ጊዜ የመቀመጥ ጸባ ያለው። በእርግጥ በጣም በንጽህና ንጽህና አይገልጸውምና እንደዚህ ደግሞ ሶስት ወር እና ደግሞ ሲቀመጥ ዝም ብሎ እንዲህ እየተከፈተ በየቀኑ እየተጠቀምንበት አይደለም ግጥም አድርገው በማሸግ ማለት ነው አሽገውት እንደዛ ይቀመጣልና አንድ ለሱ ያገለግላል ሁለተኛው ደግሞ ጥቅሙ ምንድነው መሰላችሁ እኛ አሁን በርበሬ ስለነጣብን ወይ ብዙ ስላለን አይደለም የምናደርገው እንደዚህ ካበሰል ነው በርበሬውን የማቃጠል ጸባዩ ይቀንሳል። ዶሮ ስንሰራ አይ ማቃጠሉ ቀንሶ ይሆን አልቀንሶ ይሆን የሚለውን ነገር አያሳስበንም። ስራችን ኦልሬዲ እዚህ ጋር አቅልነዋል ማለት ነው። ስናቁላላ፣ ረጅም ሰዓት ማቁላት አይጠበቅብንም። እዚህ ጋር እኛ በሚገባ ካበሰል ነው በበሰለ ቁጥር በርበሬ ምንድን ነው ወይም ቃሪያ በተቀቀለ ቁጥር የማቃጠል ጸባዩ ይቀንሳል አለ። ከዛ አንጻር ነው ማለት ነው እንትን የምለው የምናበስለው ስለዚህ፣ ሁለት ጥቅም ነው ያለው፤ አንድም ለማቆያ አንድም ደግሞ ማቃጠሉን ለመቀነስ ማለት ነው። አዋዜ ግን ጀስት ማባያ ነው። አዋዜ በፈለጋችሁት አያት ነገር መስራት ትችላላችሁ። የፈለጋችሁትን ነገር ጨምራችሁ ይጣፍጠናል ብላችሁ የምታስቡት ነገር ጨምራችሁ መስራት ትችላላችሁ። እሳቱን በጣም እንቀንሰዋለን። ድልህ ግን ምንም በቃ ወጥ የምንጠቀምበትን በርበሬ ማብሰል ብቻ ነው ስራው በቃ ሌላ እናንተ አይ የኔ በርበሬ ይሄ ነገር ያንሰዋል፣ የኔ በርበሬ ኮረድማ የለውም፣ የኔ በርበሬ ጦስኝ ጥቁራት የለውም ብላችሁ የማታስቡ ከሆነ ምንም አይነት ነገር መጨመር አይጠበቅባችሁም። አንዳንድ ጊዜ በርበሬ ከተፈጨ በኋላ ምንድን ነው የማይጣፍጥ አይነት ነገር መስሏችሁ ከታየ የዛን ጊዜ እንግዲህ ታድሱታላችሁ በርበሪያችሁን ማለት ነው። ግን በርበሪያችሁ እንደኔ ትክክል ከሆነ ለምሳሌ ከቤት የተላከልኝ ነው ምንም የሚያስፈልገው ነገር የለውም። በጣም ቆንጆ በርበሬ ነው። እንግዲህ የእናት በርበሬ ታቆታላቸዋለ እንዴት እንደሆነ። ስለዚህ እንደማደርገው ማብሰል ብቻ ነው ማለት ነው የኔ ስራ የሚሆነው። በነገራችን ላይ ብዙዎቻችሁ ትጠይቁኛላችሁ፣ እንግዲህ በርበሬ እንዴት ነው የምታዘጋጁ፣ ሽሮ እንዴት ነው የምታዘጋጁ። በተቻለ መመለስ እሞክራለሁ። ግን ይሄ ጥያቄ አሁንም ያለባችሁ ሰዎች እኔ በተለይ በርበሬ ስለማላዘጋጅ ነው፣ እያዘጋጀው ወይም አላሳያችሁ። ፎርጅድ እንጀራ እንዴት ነው የምትጋግሪው? ትሆኛላችሁ። እኔ ፎርጅድ እንጀራ ስለማልጋግር ነው፣ ጋግሬ አላውቅም። ካለ ጤፍ ጋግራለሁ። የጤፉን ነው የምችልበትን። ሞክሬም አላውቅም የፎርጅዱን። ከሌለኝም ጤፍ የለኝም፣ በቃ ለዛ ነው እንጂ ማሳየት ሳልፈልግ ቀርቼ አይደለም። ግልጽ ላድርግላችሁ ብዬ ነው ስለምጠይቁኝ። አንዳንድ ጊዜ እዚህ አድርገን በቃ በደንብ አድርገን እናበስለዋለን። እዚህ ጋር የሞቀ የፈላ ውሃ አለን። ጠብ እያደረኩኝ በቃ እንደገንፎ ማብሰል ነው። በርበሪያችን ይበቃዋል። እንዳይዝብን በጣም በመጠንቀቅ እሳቱን ዝግ አድርገን ማድረግ መቻል አለብን። አሁን ውሃ አድርግበታለሁ። ህንፃን ዙሪያው ላይ ደግሞ ያለው ተለጥፎ ሳይበስል እንዳይቀርብን እንዲበስል እንደዚህ በደንብ አድርገን እናለቀዋለን። እንደዚህ አድርገን እንድትከተክል እናደርገዋለን። ዘይት ስለሌለው በቶሎ ነው የሚይዝባችሁ እና በተቻለ መጠን መሳታችሁን በጣም ሳርጋችሁ አርጋችሁ ማድረግ መቻል አለባችሁ። አሁንም እንደዚህ ውሃ አረጋለሁ። በቃ ይሄን የደጋገምን ማለት ነው። በርበሬያችን ማቃጠሉን እስከሚቀንስ ድረስ ማብሰል ማለት ነው። እኔ ቪዲዮ በጣም እንዳይረዝምባችሁ መጨረሻ ላይ እንዴት እንደሆነ ነው ማሳያችሁ ከዚህ ወደ ውስጥ ወደ ውስጥ ትንሽ ገባ ገባ እናደርጋለን ውሃውን እናስመጥጠዋለን። ቀስ እያል እያን ተከተክልን ማለት ነው። እንደገና እንደገና እየጨመረን ይሄ ግርግዳው ላይ ያለውን ምንድነው? ጎኑ ላይ ያለውን እዚህ አብሮ እንዲበስል እናረገዋል። አሁን የምፈልገውን ያክል አብስየዋለሁ። በዚህ ተረፈ ደግሞ ከሽንኩርቱ ጋር አሸዋለሁ። ቻል እንደዚህ መልኩ ማለት ነው። ስለዚህ ወደ እቃችን እንዳማረበት፣ እንደዚሁ ትኩስ እንደሆነ ግልብጥ እናደርገዋለን ነው። ትንሽ የዘይት አደርጋለሁ ለምን እንደሆነ አላውቅም። እንደ ልምዶ ነው። በጣም ደስ የሚለኝ ሳወጣው፣ እንዲህ እቃው ላይ ምናምን ነገር አይሆንም። ዘይት ካለውና ለዛ መሰለኝ በጣም ደስ ይለኛል። ከዛ እሳታችንን እናጠፋለን። ይበቃዋል። ያችሁት ድልህና አዋዜ እንግዲህ ልዩነቱ የይዘቱ ራሱ ልዩነት አያችሁት፣ አለ ድልህ ወፍራም ነው። አዋዜ ተጠቅሶ መባያ ስለሆነ ትንሽ ላላ ማለት አለበት። ትልልቅ ሰዎች እንደው ምን ይላሉ መሰላችሁ? ድሮ ድሮ በብትን በርበሬ ወጥ አይሰራም ነበር እና ደግሞ እንትንም ያልተከካ ምስር ወጣ አይሰራም፣ አዚፋ ነው እንጂ ይላሉ። ክሰላጣ ነገር ይሄ አዚፋ አይደለ እሱ ነው እንጂ። እንዴት ሴት ልጅ ሳትከካ ምስር ትሰራለች? ናብ ይባላልና እዚህ የበርበሬና የምስር በጣም የመለኪያ አይነት ነገር ነው። በቃ ክልክል ነው ማለት አይደለም። እንግዲህ የተባለውን ነው የምነግራችሁ፣ የሚባለውን ማለት ነው። ድሮ ግን ቃ እንዴት ነው ባለሙያ እንዳልሆነች አይነት ነገር ከዛ በኋላ ከዘመናዊነት ጋር ነው በርበሬ ብትን በርበሬ ሰው መጠቀም የጀመረው እንጂ ድሮ ድሮ እንደዚህ በድል ነው የሚሰራው። አያቶቻችሁን ጠይቋቸው እስኪ ምን ይላሉ፣ ወይ ቤተሰቦቻችሁ የሚያውቁ ከሆነ እንደዚህ አይነት ነገር ሲባል ስለሰማሁ እኔ ደግሞ በቃ የሰማሁትን አልነፍጋችሁም ብዬ ነው ምግብ የምነግራችሁ። ከዛ እንደገና ዘይት እናደርግበትና ትንሽ መታመት አድርገን ወረድ እንዲል እናደርገዋለን። አየሩን ማስወገድ ያው ሰሞኑን ስለሚሰራበት ሁሉም ባይሆንም የተወሰነው ችግር የለው። እዚያ አርገን እንግዲህ ዛሬ የሰራነው አዋዜና ድልሃችን ይሄንን ይመስል ነበረ። የእውነት በተለይ በተለይ በተለይ አዋዜውን ሰርታችሁ ብትቀብሱት በጣም ደስ ይለኛል። የዚህ ምንድነው ስላችሁ የሎሚው መጠበስ የጭስጭስ አይነት ነገር ስሞክድ ነገር ሆነ ቃና አለውና፣ አይታችሁ ከሆነ ትንሽ አረር ነገር አድርጌዋለሁና እናንተ ምን እንደሱ አድርጋችሁ ተጠቀሙ። እንደሱ ያ ቃና አለው። ከዛ ደግሞ ይሄ ቅርፊቱ ትንሽ ጎምዘዝ ነገር እንደማለት ነገር ያደርጋል። ከዛ አልኮሉ አለ። ዝንጅብልና ነጭ ኩር ደግሞ ሪፍሬሽ ነው። በቃ የሆነ እንዲታደስ አይነት ትኩስ አይነት የሆነ ቃና ሰጥቶታልና ሁሉም አንድ ላይ ተዋህዶ የእውነት የሚታወስ የሚጥም ለየት ያለ አዋዜ ጣም ነው የሚሰጣችሁና ሁላችሁም ሰርታችሁ ብትሞክሩት በጣም ደስ ይለኛል። ደስተኛ ምን እንደምትሆን ሲሆኑ በውጤቱ አልጠራጠርም። እንግዲህ በዚህ መልኩ እኔ ያዘጋጃቸዋለሁ። ድሉም ደግሞ እንደዚህ ከሰራችሁ ስራችሁን ያቀልላችኋል። ሌላ ምንም እንትን የለውም፣ ምንም ጥቅም የለውም። ሄድልም ማለት ነው እንደነገርኳቸው ሁለቱን ጥቅም ነግሬያቸዋለሁ። ስለዚህ እኛ ደግሞ አሁን የምንሰራው በጣም ቅርብ ስለሆነ በርበሬሽን እንዳይነጣ ሳይሆን ለበዓል ጊዜ ያለውን ረጅም ሰዓት ማቁላላት ለመቀነስ ነው እና ማቃጠሉ ለመቀነስ ነው እና እናንተ የምትፈልጉ ከሆነ ተጠቀሙ ብያለሁ። እንግዲህ ለዛሬ ያዘጋጀው ይሄን ይመስል ነበረ። በሌላ ደግሞ በቆንጆ ቪዲዮ ደግመን እስከምንገናኝ ድረስ አዲስ አበባ ሾቻ ላይ ቻናሌ ከወዳችሁ ሰብስክራይብ እያረጋችሁ የሰራሁትን ደግሞ ካደነቃችሁ ይገባሻል ሜልዬ ብላችሁ ብትሉ ከሆነ ላይክ እያረጋችሁ አስተያየታችሁንም ኮሜንት ሴክሽኑ ላይ እየጻፋችሁ አብረንታችሁን አሳዩኝ። እንደ ሁል ጊዜው ብዬላለሁኝ። እስከሚቀጥለው ቪዲዮ ድረስ ሰላም ሁልኝ። ባይ ባይ። በቆንጆ ቪዲዮ በቆንጆ የበዓል ዝግጅት ደግመን እንገናኛለን። ሰላም ሁሉኝ። ባይ።